እንግዲህ ዛሬ ሀይሚዬ ከጋሽዬ ጋር ተጣልቻለሁ ብላ ልብሶቿን ስብስብ ባድጋ ህሙሽዬ ጋር መጣለች በመጀመሪያ ተመስገን እውነት ለመናገር ቡታጅራ ላይ እንደሚወራው ሶሻል ሚዲያ ላይ እንደሚነገረው እኔ ሀይሚና ብሩ ኬስቲል እስካሁን ወደ አዲስ አበባ የተመለሱ ነበር የመሰለ ቡታጅራ ላይ ያሉ አልመሰለኝም ነበርና እንግዲህ ከትናንትና ጀምሮ ቡታችራ ላይ ትልቅ እየችግር አለ። ድንጋይ እየተጣለ ነው። ተኩስ አለ። ኢቨን እንኳን አንድ ስድስት ምናምን ሰዎች ህይወታቸው አለፈ እያለ ቲክቶክ ላይ በጣም የተለያየ ዜናዎች ተላለፉ ነበር። ፌስቡክ ላይም እንደዛውና ከዛ አንጻር ብሩኬና ሀይሚ ወይኔ ተመለሰው ይሆን አልተመለሱ ይሆን የሚለው ነገር ትንሽ አሳስቦ የነበረ። ብሩኬና ሀይሚ ያው ብዙም አይደለም ሰላም ነው። ትናንት የጠፋንበት ምክንያት ደግሞ ሰላም ስላልነበረ ውጭ ላይ መውጣት አልቻልንም፣ በዛ ምክንያት ነው ብለው ዛሬ ተከስተውልናል። እንግዲህ ያው መጀመሪያ ቀደም ብዬ እንደነገርኳችሁ የመጡበት አይዲያ ቤተሰብ፣ እውነት እኔ ከምንም በላይ ከመጡበት ርዕስ ከተነጋገሩት፣ ካደረጉት በላይ እኔ ቴንሽኔን እራሴ ሙሉ ነገርን ስብስብ አድርጎ የወሰደው ሀይሚዬ እሙሽዬ እግር ላይ ትኝት ስትል፣ ወይኔ ስሜቱ ቤተሰብ በተለይ ደግሞ እናታችሁ ጋር ተኝት ስትሉ የሆነ ራሳችሁ የሚደባበሰው ነገር ምናምን በቃ የሆነ እምባዬን የተናነቀው ቪዲዮን ራሱ በሥርዓት ማየቴ አልቻልሁም። በሥርዓት መከታተል የሚሉትን የሚናገሩትን በሥርዓት መከታተል ራሱ አልቻልኩም። ምክንያቱም የምታቁታቁታላችሁ የሚገባችሁ ይገባችኋል። በእናት እቅፍ ውስጥ እንደዚህ ሁንት ብላችሁ የሆነ የሚያስጨንቃችሁ ነገር እንኳን ቢኖር እርፍ ነው የምትሉት። የሆነ እረፍት ነው የምታገኙትኝና እናት ስላላችሁ ቤተሰቦቼ፣ የዩቲዩብ ተከታታዮቼ ቤተሰቦቼ፣ በጣም የምወዳችሁ ጓደኞቼ፣ ከጓደኛም በላይ ቤተሰብ ናችሁ እናንተ ለኔ። ለምን በቀን ቢያንስ ሁለቴም ሶስቴም ዩቲዩብ ላይ መጥቼ አንዳንድ ነገሮች አወራለሁ ከእናንተ ጋር። ይሄ ማለት ከቤተሰብ በላይ ኮንታክቴ ከእናንተ ጋር ጥብቅ ነው ማለት ነው ና በቃ ያላችሁ ረጅም እናት ያላችሁ ረጅም እድሜና ጤና ይስጥላችሁ ፈጣሪ። ሲቀጥል ሀይሚ እንደነገርኳችሁ መጀመሪያ ላይ ያመጣችሁ አይዲያ እንግዲህ ሙሽዬ ተባባሪ ናት። እውነት ለመናገር ብሩኬ ጨጓራው ነው ዛሬ የተላጠው። ማለት ንዴ መናደድ ምናምን ሳይሆን ቤተሰብ ሀይሚዬ ከጋሼ ጋር ተጣልቼ ከሙሽ ጋ ነው ከዚህ በኋላ የምኖረው። ወደ አዲስ አበባ ልመለስም እዚህ ተመችቶኛል። ሙሽዬ ደግሞ እንደምታውቁ ሴት ልጅ የላትም። በጣም ነው ሴት ልጅ የምትወደውና። ና ስለዚህ ብቻዋን ከምትኖር እኔ አብሬያት ነው የምኖረው ብላ ነው ብሩኬን ፕራንክ ያደረገችው። ሙሽዬም በጣም እያገዘቻት ነበረ። እውነት ዋናው አስራ ስምንት አመት ሞልቷታል፣ ከኔ ጋር ነው የምትኖረው ጋሽዬ ቢፈቅድም ባይፈቅድም ሁላ እያለች ነበርና ብሩኬ ማለት ነው ቤተሰብ፣ እኔ ፊቱ ላይ ያነበብኩት ማለት ነው የሀይሚን ስሜት መጋፋት አልፈለገም፣ ግን ቤተሰቦቿን ሲያከብር ነበር በስርዓት መጀመሪያ ቅድሚያ ለቤተሰቦችሽ ጋሽዬ ሳይስማማ ሳይፈቅድ ኢብፍን እንኳን የሆነ ነገር አጥፍተሽ ከሆነ ይቅርታ ተጠይቃለሽ፣ ወደ ቤት ትመለሻለሽ እያለ ሀይሜን በጣም የተጫናት ለቤተሰቦቿ ነበር። አንደኛ ደረጃ ሁለተኛ ደግሞ ወደ አዲስ አበባ አልሄድም ስትለው ማለት ነው የሆነ ቅርቅር ነው ያለው። ልክ ሙሽዬ እንዳለችው ፊቱን አይታችሁ ከሆነ በአንዴ ቅርግር የሆነ እንዴት ነው ወይ ሲደክማችሁ ወይ የሆነ ስሜት ሲሰማችሁ ወይ ስትናደዱ፣ ፊታችሁ ምናምን የሆነ ደማችሁ አላዳር ጥቁር ቄሪር ትላላችሁ። እንደዛ ነው ባንዴ ቄሪር ያለው፣ ምክንያቱም እሙሽዬ ፊት ምንም ነገር ሀይሜን መናገር አይችልም። አንደኛ ደረጃ ማለት የሆነ ነገር እንዴት ነው ቢያስገድዳት ቢያስገድዳት ነው የሚባለው ብቻ የሆነ ሀሳብ የሆነ ሰው አመቱ ሀሳቡ እንድትቀበሉ ጫና ያረግባችኋላ በሀይሚ ላይ ጫና እንዳሰድርባት ሙሽ አለች በምልክት አንዳንዴ እጁን እንደዚህ ጣቱን እንትን ሲልባት ነበረ ሲያስጠነቅቃት አንዳንዴ አንገት ሲል እንደዚህ እንዴት ነው ከላሻለው ነው የሚባለዋ በቃል ሳይሆን ያው በድርጊት ማለት ነው ሲያሳያት ነበር ሙሽዬ ሳታይ ሳታይ ይህን እያደረገ ነው በረው ሀይሚን ስለሚፈልጋት ነው ማለት እናቱ ጋር እንድትቀመጥ ከቦታ ጅራ ላይ ብትቀመጥ ደስ ነው የሚለው ግን አንደኛ አዲስ አበባ ላይ ሀይሚ ከሌለች ብሩኬ ምንድን ነው ምንም እኮ አይሰራም። ታቃላቸዋል። ሲጀመር አንዳቸው ካልተመቻቸው ዩቱብ ላይ ራሱ ቪዲዮ አይለቁም። እና ከዛ ከዛ እንግለው ብሩኬ እንግዲህ ያው ፕራንክ ነው የተደረገው። ሙሽዬን በደንብ እያገዘቻት ነበረ ሀይምዬን። አዎ አትሄድም። በቃ ጋሽዬ ከጋሽ ጋር ከተጣላች ሄደ አንተ ምናምን አማት ማስታረክ ከፈለግ ቀድመ ሄደ አንዳንድ ነገሮች ማስተካከል ትችላለ እንጂ ሀይሚ አትሄድም ብላ ሙሽዬ ራሱ ለሀይምዬ እያገዘች ድርቅ ስትልበት፣ እንደዚሁም ሀይምዬ ደግሞ ልዕልት መስላለሁ። በነገራችን ላይ የመጣችሁ ዛሬ ደግሞ ከአማቷ ጋር ከሙሽ ጎን ለጎን ቁጭ ብለው ሳያቸው ሁለት ደርባባ ሁለት ቆንጆዎች፣ ሁለት ትህትናቸው የሚገርም ለሰው ክብር ያላቸውን። እንጃ ብቻ አላቅም። ዛሬ የነሱ ቪዲዮ አስለቅሶኛል፣ አስደስቶኛል። የተለያየ ስሜት አላ ድብልቅ ያለ ስሜቶችን እንደዛ አይነት ነገሮችን እናያስተናገድሁበት። የዛሬ ቪዲዮቸው አንደኛ እነሱ ያደረጉት ነገር መልካም ነበረ ስላችሁ፣ ለራስ ወዳድነትን አላየንበት፣ ቤተሰብን የቤተሰብ ክብር ያየንበት አንደኛ ደረጃ። ሁለተኛ ደግሞ እናትና ልጅ አጠገብ ላጠገብ ሲሆኑ የሚሰማው ስሜት አስባችሁታል። ብቻ የሚገርም ነበር። ቤተሰቦቼ መምጣታቸው በሰላም መምጣታቸው ራሱ ለእኔ ትልቅ ነገር ነው። በጣም ሳስብ ነበረ ቴቶክ ላይ ምናምን አንዳንድ ነገሮችን ሳይ፣ እኔስ ስላየዋችሁ ደስ ብሎኛል በጣም